የቼልሲው አሰልጣኝ አንድ አነጋጋሪ ጉዳይን ፈጽመዋል። ይሄም ምንድን ነው? ለሀገራቸው ብሔራዊ ቡድን ያልተጠሩ ተጫዋቾች ወይም የዋናው ቡድን ተጫዋቾች ከሀያ አንድ ዓመት የቼልሲ ቡድን ተጫዋቾች ጋር ወይም ከ21 ዓመት በታች ከሆነው ቡድን ጋር እርስ በእርስ እንዲፋለሙ አደረጉ እና ይህንን ያደረጉት እንግዲህ ሮብ ጨዋታ አለባቸው። ቼልሲዎች ከቶተናም ጋር ለዛ መዘጋጃ ነበረ። ነገር ግን ደግሞ በጣም የሚገርመው ነገር የዋናው ቡድን ተጫዋቾቹ ተሸነፉ፣ ሶስት ለዜሮ በሆነ ውጤት። ታዲያ ይሄንን አይተው ተበሳጭተው ነበረ ኤንዞ ማሬስካ አንድ ውሳኔን ወሰኑ። ይሄም ምንድን ነው? የእረፍት ቀን መርሃ ግብር ተይዞላቸው ነበረ የዋናው ቡድን ተጫዋቾች። በእርግጥ ጨዋታው ዘጠና ደቂቃን ያማከል አልነበረም፣ ግን ደግሞ ያንን የእረፍት መርሃ ግብር ሰረዙባቸው ማለት ነው። እና በዚህ ብስጭትም ነው ታዲያ እንግዲህ ቀጣይ ሮብ ከቶተናም ጋር ጨዋታቸውን ያደርጋሉ ቼልሲዎች። በቀጣይ ምን አይነት ውጤት ይከሰት ይሆን? በተለይ ደግሞ የኤንዞ ማሬስካ እንደዚህ ኢሞሽናል ሆነው ውሳኔ መወሰናቸው ዛሬ አነጋጋሪ ርዕሰ ጉዳይ ሆኖ ነበረ በቼልሲ ቤት ውስጥ። ለማንኛውም በቀጣይ ምን የሚፈጠር ይመስላችኋል? ሀሳባችሁን ኮሜን ሴክሽን ላይ ማስፈር ትችላላችሁ። ፎሎ በማድረግ ቤተሰብ እንሆን። መልካም ጊዜ ይመቻል።